ሰዎች ሰዎችም ይሄ ነው፣ መጽሐፉን የሚመስለው። ከኋላ ላይ ተጻፏል፣ በዳሲና ተርጓሚ ዳንኤል ወርቁ። ወንድሜ ዳዊት ይላል ሲጀምረው፣ እና እንዲ ያለውን አሰልቺ የቃላት ከቃላትም አሳዛኝ የቃላት እጅቅ የሆነውን አላስፈላጊ ድካም የደከመበትን ድርሰት ከጥቂት ገጾች በላይ መዝለቅ አቃተኝ። ትንፋሽ መውሰድ ነበረብኝ። አንተ ስታይል ሊሆን ይችላል፣ ለእኔ ግን አቃተኝ። እስቲ በቅጦ አስተካክለህ ላይ የጻፍ ከሆኑ ብታሳየኝ እወድ ነበር። በዚህ ግን ስላልገባኝ ስለጠላሁትም አዘኛለሁ። እስክትወስደው ጥቂት ገጾችን ለመጨመር መሞከሬ አይቀርም የሚል ብለርብ እና እሱ ለብለርብ አይደለም። ያው እሱ የጻፈልን ረቂቁን አይቶት ነው ማለት ነው። እሱ በቃ ይሄ አስተያየቱ ነው። አንተ ግን ላሳተመው ሰውስ እንደው ለምን ብለርብ አላረጉም? ለእሱም እንግዳ ነው ብለር ሆኑ ሲያዩ ደንግጧል። ያለው አላሳወቅኩትም፣ አስተያየት ነው አለ። በቃ አስተያየት አስተያየትን ነው ያወጣሁት አልኩት። እዛሱ አይኔ እኮ ችግር የለብኝ ግን ለአንተ እንደዚህ ብለህ ታ ለማን ሚገዛ አለኝ እንዲህ ተብሎ። እሱን እሱን ነው የምትፈልገው ቻሌንጅ ለማለት ነው ሰው ኮንፊደንስ ኖሮት መግዛት ይችላሉ። አይ ዳንኤል እንደዚህ ቢል ወይ ደግሞ ለምን እንደዚህ እንደዚህ የተባለው ምን አይነት እስቲ ምነትም ስለ uh, ጥላው ስለ